መልስ ከሰጡ በኋላ ቴዲ አዋሳ አፍር ብሎ ወደኋላ ብሎ ነበር። ንጉር ግን ከዛ በኋላ ከፍራዊ ልጅቻ ጋር የተነሳው ግብግብ እስካሁን ድረስ ሊሮግባል አልቻለም። ሞረጃውን ነገረኝ። ማስጦራብነቱም አጭበርብረዋል፣ ቴዲ ባላዶራም አጭበርብረዋል፣ እንመማርም፣ ሌሎችም እርዳታ የሚሰሩ ሰዎች አጭበርብረዋል ብሎ የነገረኝ ፍራዊ ልጅቻ ነው። በኋላ ግን ከፍራዊ ልጅቻም ተጋጨ። ከሁሉም ጋር ተጋጨና እንደዚህ አይነት ሰዎች ሆዳቸው አምላካቸው ነው። ቼዲ ሀዋሳ በእውር በድንብሩ ሁሉን አውቃለሁ ሁሉን እወረምራለሁ ሞረጃ አለኝ ማስረጃ አለኝ ብለው ጥቂት ተማጣ ጥቂት ሰዎች እጅ ላይ የቆረችው የመረዳዳትና የመደጋገፍ ባህል ከኢትዮጵያ ላይ እንዲጠፋና የታመሙ ሰዎች ያለረዳት እንዲቀሩ ነው ያደረገው። እንደምታውቁት ከዛ ጊዜ በኋላ በከፍተኛ ሁኔታ በየማህበራዊ ሚዲያ ሰዎችን ለመርዳት ለማገዝ የሚደረገው ርብርብ እየተንቀራፈፈው ወይም ደግሞ እየተጓተተ እንደቀረና አንዳንዶችም ጭራሽ ጥትተው እንደወጡ እያያቸው ነው ትተውት እኔ ለምን እዚህ ግቡግቡ ውስጥ አስገባኝ ባይረዳት ሰው ቢቀር ብለው አብዛኞቹ ሸሾ። ይሄን ያስደረገ ቴዲ ሀዋሳ ነው። እጅግ በጣም አደገኛ መርዛማ ሰው ነው። የእሱ ከርስ የእሱ ሆድ እንዲሞላ ሲባል ማንም ቢሞት ደንታ የማይሰጠው ሰው ነው። ያለመረጃ እና ያለማስረጃ የሰዎቹን ስም እያጦለሸ ሰዎች ረዳት እንዳያገኙ፣ ብቻቸውን እንዲማቅቁ የታመሙ ጎዳና የወደቁ የተራቡ ሰዎች አንተ በግል እርዳ ብትሉት አይረዳ የሚረዱትን ሰዎች ስም በማጥፋት ደግሞ ያሸማቅቃል። አሁን ባላደራው ከዛ ጊዜ ጀምሮ የተወሰነ ሞራል እየተዳከመ መጥቶ ነበረ። ሰሞኑን ደግሞ ኢዮሃ ሚዳ በፍጹም የማይጠበቅ ጥፋት አጥፍተው አንዱ ሰው እንግዲህ አድርጎ አቀረበ። ከዛ በኋላ ባላደራ ላይ የስድብ ናዳ ነው የወረደው። የሱዶ እሳተ ጎመራ ነው የነደደበት። ስለዚህ ይሄ ሁሉ ነገር ከሚሆን እስካሁን ድረስ የመጣውን አደራ እሰጣለሁ፣ ከዚህ በኋላ ይብቃኝ ብሎ ነው የወጡት። አያቸው እኔ አዋቂ ነኝ፣ እኔ ተመራማሪ ነኝ፣ እኔ መርማሪ ነኝ፣ እኔ አዶጎኛ ነኝ ከማለት በትምክህት በትቤተኝነት ምክንያት እሱ ስም በማጥፋቱ ምክንያት ብዙ ምስኪን ሊረዳ የሚገባው ቤተሰብ ሜዳ ላይ እየወደቀ ነው። ሰውን ለመርዳት ስራቸውን፣ ጊዜያቸውን፣ ገንዘባቸውን ሰውቶ የሚደክሙ ሰዎች ደግሞ ውስጣቸው እየተጎዳ እየራቁ ነው። ቴዲ ሀዋሳ አዶጎኛ መርዛማ ሰው ነው። ሞርዛማ የሚናገረው ንግግር ምን ይዞበት ምን ይዞ ይመጣል የሚለውን ጭንቅላት አያስብም። ለሶኮንድ ማለት ነው አማርኛ ኢትዮጵያ ውስጥ በአሁኑ ሰዓት የስድብ ቋንቋ ሁናል፣ የማንቋሸሽ የባለጌ ቋንቋ ሁናል አለ አይባልም። ይሄ ምን ማለት ነው? እንደዚ አይነት ንግግር ጀርባ ምን እንደሆነ እኛ ስለሚገባ ነው፣ ተልእኮ ምን እንደሆነ እኛ ስለሚገባ ነው። ሌሎች ኮረፈፎች ላያስቡት ይችላለ። ቆርቅ እንዳች እኛ ግን ፌዲያዋሳ እቺ ምን ለማለት እንደፈለገ ገብቶናል። እንጂ በእንግሊዝኛ ማአት ስድብ አለ ማዓት ማዓት ስድብ በየፊልሙ ላይ ዘጉናኝ ስድብ ይሰማል። ስድብ ያለው በአማርኛ ብቻ አይደለም፤ በትግርኛም አለ፣ በኦሮምኛም አለ፣ በጉራግኛም አለ፣ በፈረንሳይኛም፣ በጣልያንኛም በሁሉም ቋንቋ ስድብ አለ። ለምን አማርኛ ቋንቋን ብቻ መርጠው አማርኛ የስድብ ቋንቋ ነው አለ ቴዳት ይሄን ጎምግመው ፎትሽ ጭንቅላት እንዳለ ሰው ቴዲ አዋሳን ፈትሾ ምን ማለት ነው? ይህን ያለው ቴዲ አዋሳ ለምንድን ነው የኢትዮጵያን ኦርቶዶክስ ቤተክርስቲያን ጥምርክሱ አውጥቶ የሚሳደቡትን ሰዎች መድሮክ እየሰጠ በሕግ ሊጠየቁ የሚገባቸው በእስር ቤት መማቀቅ የሚገባቸው ጋጠወጦችን እነ ቆለሜን ሌሎች ሌሎች ጋጠወጦችን በየጊዜው እና የሚገጥማቸው ካለ ወንድ ካለ የሚከራከራቸው ወንዱ ካለ ከጋጠወጥ ጋር ማን ነው የሚገጥመው? በእርግጥ ኦርቶዶክስን ራስሱ ኦርቶዶክስ ከረፈፍ ባዶ ባዶ የሆነ ኦርቶዶክሳን ለቤተ ክርስቲያናን የሚያሰድቡት እንጂ እንዴት ምን ሲባል ይሄንን ነብሶ ገዳይ እንዴት ምን ሲባል በእኛ ላይ ቁርሻት የሚተፋውን ቆሻሻ እንዴት መድረክ ሰተ ተጨማሪ ለሱድብ ታመቻ መቻ ለቤተ ክርስቲያኗን ብሎ የሚጠይቀው ልብ ያለው ኦርቶዶክሳዊ ስለሌለ እሱ ሰዳቢዎችን ያመጣል። እናንተ ሰዳቢዎችን ታጅባላችው። ከዛ በኋላ ያው እንደምታዩት ቁርሻታችን ትተፋላች እና

ይሄ የመቶ ስልሳ ሺህ ዶላር ኬዝ ነው አሁን። ስለዚህ ለምቀመጥበት ለሰዓቴ ክፈሉኝ ብያቸው ነው። በግልጽ ለምቀመጥበት ብያለሁ፣ አላልኩም። በእናንተ ፊት ነው ያልኳቸው። ለምቀመጥበት ለሰዓቴ ክፈሉኝ። ለሰዓቴ ግን የምትከፍሉኝ ይሄ ብራይድ ምናምን እንዳይመስላችሁ። አንተንም አውቃለሁ አንቺንም አውቃለሁ። ብር ፈልጓል ለሚወያዩበት ማለት ነው እንጂ ውድ ጊዜ ሰውቼ እናንተ ነገር ለመድኃኒት እኔ ሱስ የለብኝም ከፈሉኝ ብያቸው ተስማምቶ ነበር የመጡት። ትሞልከት ከውይይት ጀርባ ፈርቃለን ነው ያለ እሱ ራስ ፈርቃለን። ሳወያያቸው ፈርቅ እዚ ነው ማወያያቸው የሞጠው 60 ሺህ ዶላር ክርክር ነው አይደለ? ለእኔ ፐርሰንት አስቡልኝ ብያቸዋለው። ተስማምተን ተነጋግረን የገባንበት ነ አለ ተስማምተን ተነጋግረን ተማምነንበት የገባንበት ነው። ስለዚህ እነ ቀለሜንም እነ ኤርሚያስንም እነ ጥስታሁንም ጋጠ ወጦችን ባመጣ ቁጥር ፎርቅ አለ የሰውዬ፣ ኮሚሽን አለ የሰውዬ። ዝም ብሎ ያለ ምክንያት የሚደረግ እያንዳንዱ ብሽቅ የመንደር ፖለቲከኛ እየሰበሰበ ሄደ አዋሳ ሲያጮቃጭቅ፣ ሲያኮራክር አለለም። ኢትዮጵያ ውስጥ እንኳን በእነሱ በዶክተሮችም በፕሮፌሰሮችም ፖለቲካዊ ሀሳብ ማንሸራሸር የሚባል ነቁር የለም። እውነትን ለመነጋገር እንኳን በነሱ እዚህ ቲክቶክ ላይ በሚሰበሰብ ውሪ አይደለው፣ ዶክተሮችም አላማ አረባቸው አይተናል እኮ። ምርጫ ክርክር ብሎ የህፃናት ጨዋታ እኮ ነው የሚመስለው። እውነትን ለመነጋገር እና ክርክር አልለው ምን? ይሄ የመንደር ጀበና ቡና ጠጡ ንትሮክ ነው ምለት። የዲዋሳ የሚያደርገውን ለአንዳንዶቻችሁ በጣም ጥልቆት ያለ ፖለቲካ ሊመስላቸው ይችላል። አይደለም፣ ሱድብ ነው፣ ብሽሽቅ ነው፣ መንጎጠጥ ነው ጥላቻ ቅርሻት መጥፋት ነው። ሃይማኖታዊ ውይይቶች ቴዲ ሐዋሳ በምንድን ነው የሚዳኘው? ኬታ ውቆ ነው የሚዳኘው? እሱ በምንድን ነው ስ ስለዚህ የማይመስል ነገር አያስፈልግም። ፍራው ልትቻ ጋር ግብ ግብ ውስጥ የገቡት ኮሚሽን አስብልኝ አንተ የተሻለ ጨምረ አስብልኝ ብሎታል። አይ አልሰጡም ብሎን ፍራው ልትቻ ቢሰጠው ሺህ ዶላር እውነቱ ነው የምላቸው እንኳን ክርክር ውስጥ አይደለም። እጉር መላስ ውስጡ ነው የሚገባው ስሩ ምናቸ ጥቅመኞች ስለሆናቸው ቆርሳዎች ስለሆናቸው ይህን እኔንም ሊጨምር ይችላል። ከአንተም ወጫቸው አንተም ከጥቅመኞቹ አንደኛው ነው ከወዳሞቹ አንደኛው ነው ካልክ ሎንን አንሰብስክራይ ማድረግ ትችላለህ። ለኔም አንሰብስክራይ ማድረግ ትችላለህ። ሀሳቦችን መተው ትችላለህ። አለማዳመጥ ትችላለህ። መብታችን እና ለራሳቸው ይቻሳል። ሌላውም አንሰብስክራይ እንዲያደርገኝ ማሳወቅ ትችላላቸው እና

ታላቅ ትጹኖ ፈጣሪ ነው። በኢትዮጵያ ምድር ይሄ ምንድን ነው? ያው አንድ ቆረቆንዳ ቢጤዎችን ቆረቆንዶችን ይሰወሰብና የቆረቆንዳ ንጉስ የሆነ አይጥም እኮ ንጉስ አላት፣ ሞኖገራች አይጦ ሞጎጥም ንጉስ አለ። ሁሉ በአቅም በአቅሙ አለቃ አለው በየሞንደሩ። ስለዚህ ቲክቶክ ላይ ቢጤዎችን ቆረቀንዳ ሲሰወሰበ የተሻልክ ቆረቀንዳ ልትሆን ትችላለህ ማለት አዋቂ ነ ማለቱ አይደለም። የቲክቶክ የፖለቲካ ውይይት ኢትዮጵያ ውስጥ ምናልባት ጦላቸዎች ጥላቻችን ያበዛ ለደም መፋሰሶች መንገድ የጠረገ ነው። ውይይት የለም ቲክቶክ ላይ እና ነቴዳ ህዋሳ ጠለቅ ያለ በሃይማኖትም ይሆን በብሔሩም የሚሆን በፖለቲካው የሚሆን ጠለቅ ያለ ፍላጎት ያላቸው ምናልባት በመቶ ሺህ ዶላሮች የሚሽከረከርበት የተወሳሰበ ጉዳይ እንዳለ እርግጠኛ ነኝ። ይህን ደግሞ ለመት ያውቃቸው ዝመላኪ የኔን ሀሳብ ዝም ብሎ እንደ አንድ እብድ ሰው አሳብ መቁጠር ትችላላቸው። ጉዳዩን በቁም ነገር እንዲችዙልኝ አላስገድድም። ነገር ግን ነገ ከነገዳ ይገጥማል እና ሀብታማ እያለሎ ምሳሌ እሱ ሌላ ጊዜ መጣወታለ ፖለቲካ ብስለት የለውም ብዬ ነበረ። ፖለቲካ አለመብሰላቸውን የያዙትን ሁሉ ሲበትኑ አይታችሁታል። ይህንንም ነገ ከነገዳ የምታዩት ጉዳይ ይሆናል። ይህን አሳውን አሳው ሲሞቻችን ላይ ከአርግሽ ራርገ ወዳቻለው ፒስ